አንቺን አጥብቆ መፈለግ የሚችልባቸው በጣም ብዙ መንገዶች አሉ። በተለይ አሁን ላይ የፍቅር ሕይወት ውስጥ ሆነሽ ለአንቺ ያለው ፍላጎት እየቀነሰ እንደሆነ ከተሰማሽና ወይም ደግሞ ወደ ፍቅር ግንኙነት ሳትገቢ ነገር ግን የሚፈልግሽ ወንድ በዙሪያሽ ካለ በአንቺ ፍቅር እንዲከንፍ ለማድረግ የሚያስችሉትን ዘዴዎች እንመለከታለን። ከሁሉም ማለት በሚቻል ደረጃ እየተሻለ እና በጥናትም የተረጋገጡ ውጤታማ ዘዴዎች ስለሆኑ በእርግጥ አሁን ላይ ሆነሽ ወንድ ልጅን ችላ ማለትሽ ተገቢ ያልሆነ ነገር መስሎ ሊታይሽ ይችላል። አሊያም ደግሞ እርሱን ከአንቺ በጣም ሊያርቀው መስሎ ሊታይሽም ይችላል። አይ ይሄማ አያቀርበውም ብለሽ ልታስቢም ትችላለሽ። ዛሬ የምናየው መንገድ እርሱንም የማይጎዳ አንቺንም የማይጎዳሽን ግን ደግሞ ስለ አንቺ የማወቅ ፍላጎቱን ከፍ እንዲያደርግና የፍቅር ስሜቱ ከፍ እንዲል ወይም ደግሞ በፍቅር ስሜቱ ልቡ እንዲነሳሳ እንድታደርጊ የሚያደርግሽን ነገር የምንመለከት ይሆናል። አብረሽኝ ሆኝ ያላችሁበት ሁሉ ሰላም ጤና ፍቅር ለእናንተ ይሁን። ውድ ቤተሰቦቼ፣ እንደምን ቆይታችኋል? እንደምን ከርማችኋል? ዛሬም በአዲስ ትምህርታዊ ርዕስ ተመልሰን መጥተናል። የዛሬው መልእክታችን ከመቀጠላችን በፊት ወይም ቪዲዮ ላይክ በማድረግ ቻናላችንን ደግሞ ሰብስክራይብ በማድረግ እንድትጀምሩት ከወዲሁ ጋብዛችኋለሁ። መልካም ቆይታ ወንድ ልጅን ችላ በማለትሽ ብቻ ለአንቺ ያለው የፍቅር ስሜት ከፍ እንዲል የምታደርጊባቸው መንገዶች አሉ በእርግጥ ይህን ስንል ታዲያ እንዴት ነው ወንድ ልጅን ችላ በማለት ውጤታማ ሊያደርገኝ የሚችለው እንዴት ነው እርሱን ችላ በማለቴ እጄ ላይ ላስገባው የሚችለውን ነገር የሚለውን ሀሳብ ወይም ደግሞ ጥያቄ ራስሽን ልትጠይቂ ትቻለሽ አንድ እውነት ግን ልንገርሽ ወንዶች በቀላሉ ተገማች የሆኑ ፍጥረታች ናቸው በእርግጥ ይሄ ነገር እናንተ ሴቶች ጋር ላይሰራ ይችላል እኛ ወንዶች ጋር ግን በጣም የምንስማማበት ጉዳይ ስለሆነ ወንዶችን ደግሞ ዬ ፍላጎት ትንሽ ፍቅር ካሳየሻቸው በቃ ምን ልበልሽ የገባሽበት ገብተው አንቺን የራሳቸው ለማድረግ ጥረትን ያደርጋሉ። ከዚሁ ጋር ተያይዞ ደግሞ መነሳት ያለበት ጉዳይ የሆነ ጥረት ውስጥ አንቺን ካላገኘ አንቺን ትቶ ለመሄድ በፍጹም አይቸገርም። ወንዶች ደግሞ በተፈጥሯችን በጥረትና ወይም ደግሞ በሆነ መንገድ ያገኘናትን ሴት አብዝተን እንወዳለን። ይሄ የወንዶች የአዳኝነት ኔቸራቸው ወይም ደግሞ እጥረታችን፣ ስለሆነ የተፈጥሮ ጉዳይ ስለሆነ ነው። ከእጃቸው ላይ የሌለውን ነገር ወይም ደግሞ ከእጃቸው ውጪ ያለውን ነገር በጥረታቸው በላባቸው እጃቸው ውስጥ ለማስገባት ይፈልጋሉ። ታዲያ እንዲህ ለምን ሆነ ማለትን አትችም። ይሄ በተፈጥሮ የተሰጣቸው ወይም ደግሞ የተሰጠን ነገር ስለሆነ፣ አንቺ ችላ ስትዩ ችላ መባሉ ደግሞ የበለጠ ነው የሚያሳብዱ። የበለጠ በቃ አንቺ ለማግኘት ጥረት ያደርጋል። ነገር ግን እዚህ ላይ መጠንቀቅ ያለብሽ ነገር ምንድን ነው፣ የአንቺ ችላ ማለት ሲበዛም ደግሞ ወደ ሌላ ደረጃ እንዳያሸጋግራቸው ነው። ችላ ማለት ነገሩን ደግሞ በልክ ማድረግ አለብሽ ማለት ነው። ሁሉም ነገር ከልክ በላይ ሲያልፍ ደግሞ እኮ ሰው ደስ አይልም፣ አይደለ? ሁሉም ነገር ማርም ሲበዛ ይመራል፣ አይደለ? የሚባለው። ስለዚህ ሁሉንም ነገር በልክ ማድረግ ነው። ስለዚህ መጥነሽ በምታደርጊበት ጊዜ የበለጠ ወደ አንቺ እንዲመጣ፣ ለአንቺ ያለው ስሜት ከፍ እንዲል፣ ለአንቺ ያለው መንገብገቡ፣ በቃ ስለ አንቺ የማሰቡ ሚና ከፍ እንዲል የምታደርጊው በቃ እሱን ችላ ማለት ምክንያቱ፣ ትንሽዬ ይሄ ፍላጎት፣ ትንሽዬ የፍቅር ጭላንጭል እያሳየሽው ስለሆነ የበለጠ ደግሞ ሊቀርብሽ ይጓጓል። ማለት ጉጉቱን ትጨምሪበታለሽ። ስለዚህ መጠንቀቅ ያለብሽ ነገር እዚህ ላይ ችላ ስትዩ በተቻለሽ መጠን በሊክ ከማድረግ አስፈላጊ ነው። ታዲያ ወንድ ልጅን ችላ ማለትሽ የሚያስገኝልሽ ብዙ ጥቅሞች አሉ። ታዲያ እነዚህን ጥቅሞች ለማግኘት የምትፈልጊ ከሆነ አሁን የምንነጋገራቸው ነጥቦች በተግባር ላይ ማዋል አለብሽ። በእርግጥ ሊመር ይችላል። የምንወደውን ሰው ችላ ማለቱ አያስችለንም። በተለይ ሴት እህቶቻችን ደግሞ የምትወዱትን ወንድ በቃ ታገሳችለውም። ዛሬ እና ወይም ደግሞ ብትዘጊው አያስችልሽም። በቃ ምናለ ትዕግስት ባድርግለት ምናለ ብደውለት የሚል አይነት ጉጉት ስለሚያደርግባቸው ነው። ነገር ግን አንቺ የተለየሽ ሴት ሆነሽ ስትገኝ ነው ወንድ ልጅ የበለጠ ለአንቺ ያለው ስሜት ከፍ እያለ የሚመጣ ስለዚህ ከነዚህ ውስጥ ደግሞ የተወሰኑ ነጥቦችን እንመለከታለን። ታዲያ የመጀመሪያው አንቺ ችላ ማለትሽ የሚያስገኝልሽ ጥቅም እርሱ ጋር የአዳኝነት ባህሪው ፈንቅሎ እንዲወጣ ታደርገዋለሽ። እንዳልኩሽ፣ እንግዲህ ወንዶች እኛ በተፈጥሯችን የተሰጠን ስጦታ ምንድነው? የአዳኝነት ባህሪ አለን። ታዲያ የምንፈልገውን ነገር ከታትለን በእጃችን እንደማስገባት የሚያስደስተን ነገር የለም። ይሄ በኔቸር የተሰጠን ወይም ደግሞ በተፈጥሮ የተሰጠን ነገር ስለሆነ አንቺ እንድምትበዢበት ስትነግ ደግሞ በውስጡ ያለው ይሄ በውስጡ የተደበቀው የአዳኝነት ስፒሪቱ ፈንቅሎ ይወጣል ማለት ነው። እዚህ በዚህ ሰዓት ታዲያ አንቺን በእጁ ለማስገባት የማይፈነቅለው ድንጋይ የለም። እርሱ ደግሞ እንደማትበዥበት ይገነዛብ በትክክል ያ አንቺ የእርሱ መሆንሽን እንደምትች ለራሱ ይናገራል። ከዚያም ወደ እርምጃ ይገባል ማለት ነው። ማንም ወንድ እጁ ላይ የሌለን ለማግኘት እንጂ ጥረት የሚያደርገው እጁ ላይ ያለውን ለማግኘት ጥረት ስለማያደርግ፣ ሌላኛው እንግዲህ ወንድ ልጅ ችላ ማለትሽ የሚያስገኝልሽ ጥቅም ልዩ እንደሆንሽ እንዲሰማው ማድረግ ትችያለሽ። ልብ በይ፣ ወንድ ልጅ አንድ ሴት እንደወደደችው ሲያስብ ሙሉ ትኩረቷን እርሱ ላይ ብቻ እንድታደርግ ይፈልጋል ሙሉ ትኩረት እርሱ ላይ ብቻ እንድታደርግ ይፈልጋል። ሴት ልጅ ደግሞ ወንድ ልጅን ስትወድ የወደደችው ወንድ የሚናገራቸው እያንዳንዱ ንግግሮቹን፣ ቃላቶቹን እያነሳ እርሱ ወይም ራሱን ከሁሉ የተለየ ሰው እንደሆነ እንዲያስብ ታደርገዋለች። ታዲያ ይሄ ደግሞ ብዙ ጊዜ አብዛኛዎቹ ሴቶቻችን ጋር የሚከሰተው ስህተት ነው። ይሄ በእርግጥ መታረም አለበት። ልጅ ወደሽው የራስሽ እንዲሆን ከፈለግሽ ሌሎች ሴቶች የሚያደርጉትን ተራ የሆነ ድርጊትን ፈጽሞ አታደርግ። አንቺ ካሉት ሴቶች ለየት የሚያደርግሽን ነገር ነጥረሽ ይዘሽ መውጣት አለ እዚህ ሌሎች በሚያደርጉት ነገር አንቺ ሪፒቲድሊ ኢፍሊ ወይም ደግሞ በተደጋጋሚ ባለማድረግ ያን ወንድ ልጅ ወደ ራስሽ ማምጣት አለብሽ ይሄ ደግሞ ምንድነው ለየት ያልሽ ሰው መሆን ልዩ እንደሆንሽ ራስሽን ከፍ በማድረግሽ በቃ እርሱን ማወዛገብ ትቻለሽ ማለት ነው ይሄ ደግሞ አንቺ ከሌሎች ሴቶች የተለየሽ መሆንሽን እንዲያስብ ስለሚያደርገው ነው ገባሽ አይደለ በርግጥ ላይ መስል ይችላል በእውነታው ዓለም ግን በትክክል የሚሰራ ነው ይሄ በስነ ልቦና ጥናትም የተረጋገጠ ነገር ስለሆነ ለዚህ ከየትኛዋም ሴት ጋር እንደማ ልትወዳደሪ ልታስገንዝብ ይገባል ማለት ነው። የዛኔ ለአንቺ ያለው ስሜት እየናረ ይመጣል። ሌላኛው ነጥብ እንግዲህ አንድን ወንድ ልጅ ችላ ማለትሽ ማለት እሺ፣ የሚያስገኝልሽ ጥቅም በተለይ እርሱ የበላይነት ሊሰማው በሚያስብበት ጊዜ ይችላልት ይገባል። በእርግጥ ወንዶች ከበሬታን ይፈልጋሉ። እነርሱን አንደርማይን እያደረኩኝ እንዳልሆነ ግን እዚህ ጋር ልብ አድርጉልኝ። ምክንያቱም ደግሞ እኛ ወንዶች ጠንካራና ውጤታማ ሆነን መታየት በጣም ስለሚያስደስተን ነው። ነገር ግን አለ አይደለ ደግሞ የበላይነታችንን ለማንጸባረቅ እኔ እንደዚህ ካልሆንኩ የምናደርጋቸው ጥረቶች አለ አይደለ በቃ እንዲህ የምናደርጋቸው ድርጊቶች አንቺ በቃ አይተሽ እንዳላየሽ ወይም ደግሞ አንዳንዶቹን ደግሞ እያየሻቸው ዝም ብለሽ በምታልፊበት ጊዜ ምን ለማለት አስባ ነው የሚለው አይነት ጥያቄ ናላውን ለው ሊያዞሩ ይችላል። ገብቶሻል አይደለም? እርሱ የእርሱን የበላይነት ማሳየት ሲፈልግ ብቻ ልብሽን ወይም ደግሞ አንቺ የምትፈልጊውን ወይም ደግሞ እርሱ የበላይነቱን ማሳየት በሚፈልግበት ጊዜ ችላ ማለት አለብሽ ማለት ነው። ታዲያ እንደዚህ አይነት ድርጊቶችን መስራት ሲጀምር፣ የበላይነቱን ሊያሳይሽ ጥረት በሚያደርግበት ጊዜ አንቺ ደግሞ የእርሱን የበላይነት አይተሽ ችላ ጊዜ ነቀቀ ስታለው ስትተዩ አንቺን ሊያሸንፍበት የሚችልበትን መንገዶች ሁሉ ይፈልግ። ኢቭን አንቺ የፈለግሽውን ነገር ሁሉ በዚያ ሰዓት ሊያደርግልሽ ይችላል። በቃ ይስ ኦልዌይስ ሬዲ ፎር ዳት ማተር አንቺን እጁ ላይ ለማስገባት ወይም ደግሞ የበለጠ መንገብገብ ይጨምርበታል። እንግዲህ ወንድ ልጅን ችላ በማለትሽ ውስጥ ከምታገኛቸው ጥቅሞች መካከል በተለይ ደግሞ ኛው ነጥብ ብዙ ሴት እህቶቻችን ማወቅ አለባቸው ብዬ ማስበው አንቺ ጋራ እቃቃ ወይም ደግሞ ሕፃናት አይነት ጫውታ እንዳይጫወት ትምህርት ትሰጫዋለሽ። ብዙ ጊዜ ትኩረት ከማይሰጥሽ ወንድ ጋር ወይም ደግሞ በቃ አይኑ ከማያርፍ ወንድ ጋር የፍቅር ህይወት ውስጥ ገብተሽ ሊሆን ይችላል። ትኩረት አለማግኘት በራሱ ደባሪ ነገር ነው። ልብ በሉ አንድን በተለይ በፍቅር አለም ውስጥ ያላችሁ ሰው የፍቅር ግንኙነት ውስጥ እያለፋችሁ ያላችሁ እህቶቼ ደግሞ በጣም ታውቆታላችሁ፣ ትኩረት አለማግኘት ምን ያህል እንዴት እንደሚጎዳ ወንዶቹም ጋር በተመሳሳይ ይሰራ። ስለዚህ በትክክል ስለአንቺ ዋጋ ወይም ደግሞ ቫሊዩሽን እንዲገነዘብ ለማድረግ ትኩረት አለማግኘት በራሱ ደባሪ እንደሆነ ልታሳየው ይገባል። እንደዚህ አይነት ወንድ ምንድን ነው የምታደርጊው? አለ አይደለም። ምንድን ነው የሚሉት? ብልጠትን በብልጠት ገብቶሻል አይደለም? እሾህን በእሾህ እንደሚባለው አይነት እሱ ላይ ማድረግ ትቻለሽ ማለት ነው። መፍትሄው ይኸው እሱ ስለሆነ ብዙ ምርጫ ለማማረጥ ለሚያስብ ወንድ ደግሞ መመለስ ያለብሽ የመልስ ምት ሊሆን ይችላል ማለት ነው። ኢቨን እስከነመፈጠሩ ራሱ መርሳት እንደምትችል ስታሳዩ፣ ስለዚህ ይሄ ቆፍጠን ያለ እርምጃሽ ደግሞ አካሄዱን ምን እንዲያደርግ ያደርገዋል ማለት ነው ቆም ብሎ እንዴት መመርመር እንዳለበት ብዙ ማረም ያለባቸው ነገሮች እንዳሉ ይገነዘባል፣ እንዲያስብ ታደርገዋለች ማለት ነው። ጠባዩን ካሳመረ የሚገባሽን አይነት ትኩረት ከሰጠሽ ብቻ ነው አብረሽ መሆን የምትችል፣ ያለበለዚያስ ጊዜሽንና እድሜሽን ማቃጠል ነው የሚሆነ። በእንደዚህ አይነት ሁኔታ የምትቀጥይ ከሆነ ግን ግንኙነታችሁ የሆነ ጉድለትን የሚያሳይ ሙሉ ያልሆነ ሪሌሽን ትጀምራላችሁ ማለት ነው። ሁሌ እንደምልሽ አንድ ነገር ልብበይ፣ በጊዜና በእድሜ አይቀለድም። ስለዚህ ከአንቺ ጋር እንደዚህ አይነት ጫወታዎችን፣ የወረዱ ጫወታዎችን እንዳይጫወት ትኩረት ስህተትን በመንፈቅ ልስታተሚው ይገባል ማለት ነው። የዚህ እርሱ ውስጥ ምን አይነት ማይንድ ሴት ይመጣል ማለት ነው? በቃ ስለ እኔ ምን እያሰበች ነው? ምን ማለቷ ነው? ምንድን ነው ትኩረት የማትሰጠኝ? ለምንድን ነው ማትመልስልኝ? ኢቨን ኦንላይን እያየሽ እንኳን ዝም ማለት አለብሽ ማለት ነው። በተለይ ብዙ ሴቶች ሴቶች ይጠይቁኛላችሁ፣ ኦንላይን ላይ ሆኖ አያውራኝም ትኩረት እንደዚህ ያደርገኛል፣ ሴቶች ጋር ነው ሆኖን ሰማው የምትሏላችሁ። እስኪ ይሄኛው ነገር በተግባር አሳዩት። ይሄ በስነ ልቦና ጥናትም የተረጋገጠ ነገር ስለሆነ ብዙ ሴቶች ወንድ ልጅን ችላ በማለት ሂደት ውስጥ የምትሳሳቱት ነገርም ደግሞ አለ። እርሱንም ደግሞ በተለይ በጣም ማረም ያለባችሁ ነገር አለ። እርሱንም አሁን ቀጥለን የምንመለከተው ይሆናል። ስለዚህ በተቻለሽ መጠን ልብ በይ። ትኩረትን እንዲሰጥሽ ትኩረት ልትነፍጊው ይገባሻል። ስለዚህ እኛ ወንዶች በሴቶች የበለጠ ትኩረት እንዲደረግብንና እንድንደነቅ እንፈልጋለን። ታዲያ በዚህ ድክመታችን መግባትሽ ደግሞ ለአንቺ ከፍ ያለ ነጥብን ሊያስገኝልሽ ይችላል። ትኩረት እንዲነፈቅ ልታደርግ ትቻለሽ። ስለዚህ እርሱ የበለጠ ትኩረት የማይሰጥሽ ከሆነ አንቺ ትኩረት እንዲነፈቅ በማድረግ ሙድ ገብያለሽ ማለት ነው። የአንቺን ትኩረት ለማግኘት ደግሞ ወንድ ልጅ የማይፈነቅለው ድንጋይ የለም። አንቺ ደግሞ በዚህ ሰዓት ታዲያ ይበልጥ ትኩረቱን በነፈቅሽው ቁጥር ያንቺን ትኩረት የአንቺን ሀሳብ ለማግኘት ሲል በጣም ይ ሌላው ማስተዋል ያለብሽ ነገር አለ ብዬ የማስበው ወንድ ልጅ ሙሉ በሙሉ ችላ ማለት ደግሞ ወይም 100% ችላ ማለትሽ የበለጠ እንዲርቅሽ እንጂ እንዲቀርብሽ አያደርገውም። ለሁሉም ነገር ልካለው ብዬ የተናገርኩትም ለዚያ ነው። ማድረግ ያለብሽ እርሱን እንደምትፈልጊው ለእርሱ ጥሩ ስሜት እንዳለሽ በግልጽ ማሳየት። ከዚያ በኋላ ነገር ግን ደግሞ አንዳንድ አላስፈላጊ የሆኑ ነገሮችን ስታይበት ፍላጎቱን ውድቅ ለማድረግ ስታደርጊ ብቻ ነው፣ ዋጋሽን ከፍ ለማድረግ ስታስቢ ብቻ ነው ችላ ማለት ያለብሽ ለማድረግ ስትጪ ደግሞ አንቺ ያለው ፍላጎት ጉጉቱ እየጨመረ ስለሚመጣ ይሄን የማድረግሽ ዋናው ምክንያት ምንድን ነው? ልጁን የራስሽ ለማድረግ የምትወጂውን የምታፈቅሪውን ሰው አብራችሁ ለመቀጠል የምትችሉበትን እንደሚወድሽ የምታረጋግጪባቸው መንገዶች ናቸው ማለት ነው። ደስ አለ አይደለ? ቴስት እያደረግሽው ቼክ ታደርጊዋለሽ ማለት ነው። ለወደፊት ምን ያህል ረጅም ጎዳና ከዚህ ሰው ጋር ረጅም ጉዞ ወይም ደግሞ ረጅም የህይወቴን ጎዳና ምን ያህል ከዚህ ሰው ጋር መጓዝ ይችላለሁ የሚለውን ነገር እንድትገነዘቢ ስለሚ ረዳሽ ነው። ወንድ ልጅን ችላ ለማለት ስታስቢ፣ በመጀመሪያ በራስ ላይ መተማመን ሊኖርሽ ይገባል። ሰልፍ ኮንፊደንት የሆንሽ ሴት መሆን አለብሽ። ልጁ በትክክል ያንቺ እንዲሆን የምትፈልጊ ከሆነና በትክክል ችላ በማለት ልጁ ሼፕ ልታደርጊው ይገባል። በእርግጥ ወንድ ልጅን አስተካክለዋለሁ ብለሽ የበለጠ እንዲሰበር ልታደርጊው የምትይበትም መንገድ አለ። እሱም ላለማድረግ ነገር ግን በተቻለ መጠን መሞርደድ የምትችይበትን ዘዴዎች ግን ተግባር ላይ ማዋል ትችያለሽ። በአንዴ ልለውጠው ፈጽሞ ስለማይሰራ ማለት ነው። ስለዚህ እንዴት ነው ችላ ማለት የምትችይው? በእርግጥ ራስሽን ስታዩ የምትወጂውን ሰው ችላ ማለት ሊከብድሽ ይችላል፣ ብለበት ለተወሰነም ነገር ነገር ግን እሱን ነገር ለመርሳት ሁለት ነገሮችን ተግባር ላይ ብታዊ ሞር የተሻለ ትጠቀሚበታለሽ የሚል ተስፋ አንደኛው ነገር ትግስት ሊኖርሽ ይገባል። በእርግጥ የምትወጂውን ሰው ችላ ማለት ቀላል የሚባል ነገር ወይም ደግሞ ቀላል ማስቸጋር ውሳኔ አይደለም። ኢቨን ቴክስት መላክ ትመኛለሽ። ምን አለ ብደውለት ብለሽ ውስጥሽ ሊወተውትሽ ይችላል። እርሱን ችላ ማለትሽ ደግሞ ትክክል እንዳልሆነ ብዙ ሰበቦች አይምሮች ላይ ሊመጡ ይችላሉ። በትናንት የበለጠ እንዲወድሽ ለማድረግ ይህን የምታደርገው ልብ በይሄ ትግስት ሊኖርሽ ይገባል። ተቻለሽ መጠን ሰከን ያለ አስተሳሰብ ቢኖርሽ የተሻለ ነው። ምክንያቱም ያ የምትወጂው ወንድ መ እስከ ህይወትሽ ፍጻሜ ድረስ አብረሽ ለመሆን የምታስቢ ከሆነ ሁለተኛው ላይ ላነሳለሽ የምፈልገው የራስሽ የሆኑ በስራ አይምሮሽን መወጠራል ስላለብሽ ማ በስራ ጊዜሽን ማሳለፍበታል። በተለይ ደግሞ ሁሉ ጊዜ ስለሱ ከመታስቢው በላይ ወደ ስራሽ ብታዘነቢ መወሪ የተሻለ ትርፍን ታገኛለሽ ማለት ነው። በዚያ አይምሮሽን በስራ ቢዚ ስታደርጊው አንደኛ የመዝናናት ነገር አለ ለጓግ ለጓደኞች ጊዜ መስጠት ሊመጣችላ ለቤተሰቦች ብቻ በዙረሽ ላሉ ሰዎች ጊዜ መስጠት ከነሱ ጋር አብረሽ ስራ መስራትን ታዘነቢያለሽ ማለት ነው። ልብበኝ ጊዜና ሀሳብሽን ሊይዙ በሚችሉ ነገሮች ደግሞ ስትወጠሪ በተቻለ መጠን እርሱን ችላ ማለት ትችያለሽ ማለት ነው። እሱ በሚፈልግ ሰዓት ለምሳሌ አስር ሰዓት እንገናኝ ካለ አስር ሰዓት የምትገኝ ከሆነ እንደዚህ እናደርግ ብሲልሽ አንቺ በዛ ሐሳቡ ላይ ኮንፊደንስ ከሌለሽ ራስሽ አክብሮት ከሌለሽ ብዙ መንገድ መሄድ ስለማያስችልሽ እዚህ ላይ የራስሽ የሆነ ስኬጁል አንቺ እርሱ በሚፈልግ ሰዓት የምትገኝ ሳይሆን የራስሽ የሆነ የስራ ስኬጁል ያለሽ ሰልፍ ኮንፊደንት የሆንሽ በራስ መተማመን ያለሽ ሴት መሆንሽን ስታሳዩ ወንድ ልጅ ይገበገባል ማለት ነው። አንቺን ለማግኘት አንቺን እድ ውስጥ ለማስገባት ስረትን ያደርጋል። ይሄ ደግሞ ምርጥ ነው ጥብን ያስገኝልሻል ማለት ነው። በተለይ በዚህ ቪዲዮ ሴቶች ወደ ፍቅር ግንኙነት ውስጥ ገብታችሁ ይህ የፍቅር ግንኙነታችሁ ደግሞ አድጎ ትዳር እስከ መመስረት ደረጃ እስክትደርሱ በፍጹም ለወንድ ልጅ መናገር የሌለባችሁን ነገሮች የምናይ ይሆናል። እንግዲህ ይሄ ይጠቅማቸዋል ብለን ስለምናስብ በትክክል እንድትጠቀሙበት ከወዲሁ አሳስባቸዋለሁ። ሁሉም ሰው በህይወቱ ትልቅ ስቃይ የሚመስለው ያፈቀረውን ሰው ማጣት ወይም ደግሞ መርሳት ከዚያም ባለፈ ደግሞ ባፈቀረ ሰው መከዳት ይመስለዋል። ነገር ግን እነርሱን በመውደድ ውስጥ ያለንን ማንነት ሁሉ እነርሱ ውስጥ ማስቀመጥ ወይም ደግሞ እነርሱ ውስጥ መርሳት ነው። ታዲያ የኛን ነገር ሉዝ እንድናደርግ የሚገፋፋን በምንወዳቸው ሰዎች ውስጥ ማንነታችን ስንረሳ ትልቁ ህመም የዚያን ይጀምራል። ታዲያ በዚህ ህመም ላለመታመም መጀመሪያ ማወቅ ያለብን አስቀድመን በራሳችን ላይ መስራት መሆን አለበት። ሁሉም ሰው ታዲያ በህይወቱ የሚመኘው ነገር ቢኖ የተሳካ ለሌሎች ምሳሌ የሆነ ተወዳጅና ደግሞ በጣም ጥሩ የፍቅር ህይወት እንዲኖረው ይፈልጋል። ታዲያ የተሳካ የፍቅር ግንኙነት እንዲኖረው በተደጋጋሚ እንደነገርኳቸው በራሳችን ላይ በጥንካሬ መስራት ይኖርብናል። አስቀድመን ራሳችንን በደንብ መገንባት ይኖርብናል። ያለበለዚያ የፈለግ ነው ወይም ደግሞ ያሰብነው የተሳካ የፍቅር ግንኙነት ላይኖረን ይችላል። ደግሞ ባናገኘውም በመጨረሻ ተሰብረን እንዳንቀር ወይም ደግሞ ፌል አድርገን እንዳንቀር ብርታት እናገኛለን። አስቀድመን ለራሳችን በራሳችን ላይ ስለሰራን መጨረሻ ላይ በሚገጥሙ ነገሮች ነገሮችን ተቋቁመን ማለፍ እንችላለን። አንዳንዴ ሰዎች ያፈቅሩናል። ይህም ደግሞ እስከ መጨረሻው የሚያ አዛልቅ እስከ መጨረሻው እስከ ሕይወታቸው ፍፃሜ የሚወዱን ይመስለናል። ግን በመሃል ሲለወጡብን ልንጎዳና ልናዝን እንችላለን። ምክንያቱም ደግሞ ሁሉ ነገራችንን ለነሱ ያካፈልን ከልብ ስብራትን ልንላቀቅ አንችልም ማለት ነው። ለዚህ አስቀድመን በራሳችን ላይ ከሰራን፣ በሚገጥሙት ፈተናዎች ውስጥ ደግሞ ማለፍን እንችላለን ማለት ነው። እንግዲህ የመጀመሪያው ለወንድ ልጅ ፈጽሞ መናገር የሌለብሽ እና ማድረግ የሌለብሽ መመሪያ ልስጥህ ወይም ደግሞ ይህን ነገር አድርግ፣ ይህን ነገር አልተመቸኝም በዚህ ውጣ በዚህ ግባ ልቆጣጠር ብሎ ወንድ ልጅን የማስጨነቅ ነገር ብዙ ጊዜ ሴቶች ላይ ይታያል። ይሄ ደግሞ ወዳልሆነው ጭቅጭቅና አለመግባባት ሊያመራቸው ይችላል። ስለዚህ እኔ ባሰመርኩልህ መንገድ ነው መሄድ ያለብህ፣ እኔ ያልኩህ ነገር ነው ማድረግ ያለብህ ብለሽ ወንድ ልጅን መናገር አቁሚ። ስለዚህ በነገራችን ላይ አንድ ነገር እናስብ። ወንድ ልጅ ብዙ ጊዜ መመሪያዎች ከበዛበት ወይም ደግሞ እንጂ ካበዛሽበት የበለጠ ግትር እየሆነ ይመጣል እንጂ አይቀይረው። ምክንያቱም ደግሞ እርሱ እርሱ የራሱ የሆነ ነፃነት ስለሚፈልግ ነው። በራሱ ጊዜ ነገሮችን ማስተካከል እንዲችል መፍቀድ ነው እንጂ አቅጣጫ ማሳየት፣ እኔ በቃ ባሰመርኩልህ መንገድ ካልሄድ ፈጽሞ አብረን መሆን አንችልም ብልሽ ማስፈራራት፣ መቆጣት፣ መናገር ግንኙነታችሁ እንዲሻክር ያደርገዋል ማለት ነው። አንቺ ጥበበኛ ሴት ከሆንሽ እርሱ ማስተካከል ያሉባቸውን ነገሮች በጥበብ እንዲያስተካክል አቅጣጫ ማሳየት ወይም ደግሞ ሀሳብ መስጠት ነው እንጂ እርሱ ማስጨነቅ፣ እርሱ መጫን፣ ትዛዛትን ማብዛት ቢቀርብ ብሽ ይሻላል። ምክንያቱም ግንኙነት ሰውነታችሁ ያሻክረዋል ማለት ነው። ከወንድ ልጅ ጋር አብረሽ መኖር ከጀመርሽ ወይም ደግሞ የፍቅር ግንኙነት ከጀመራችሁ በኋላ በቃ አሁን እኔ ባሰመርኩልህ መንገድ ካልሆነ ፈጽሞ የትም ሄዳ መንቀሳቀስ የለም እንደዚህ ነገሮችን ከአሁኑ ጀምሮ ነው ማቆም ያለብ ብሎ ግትር የሆኑ ሐሳቦችን ማራመድ ፈጽሞ ጥሩ አይደለም ማለት ነው። እንግዲህ እኔ ነኝ ህይወትን ንድፍ ማውጣል ማለቱ እኔ ካልኩት ውጪ ፈጽሞ መውጣት የለብ ብሎ ማለት ጥሩ አይደለም፣ ምክንያቱም ግንኙነታቸውን እንዲበላሽ መንገድ ስለምትከፍቺ ማለት ነው። እንዲህ ማለት ፈጽሞ አይጠበቅብሽም። ወንድ ልጅ የራሱ የሆነ ማንነቶች አሉት ልክ እንደ ሴቶች ሁሉ። ታዲያ አንቺ የቀረበሽን መጀመሪያ ባለው ባህሪ ስለሆነ እርሱም ባህሪውን አሁን ቀይር ማለቱ ጥሩ ላይሆን ይችላል ማለት ነው። እንግዲህ በሂደት የማትወጂለትን ባህሪያዎች እንዲቀይር መንገድ ማሳየት ትቻለሽ። በፍጹም ፍቅረኛ ይሁለሽ ለጠራሽ ወንድ ማለት የሌለብሽ ወይም ደግሞ እርሱ ማወቅ የሌለበት ነገር ከዚህ በፊት ሰዎች እንደጎዱሽ ወይም ደግሞ ቤተሰቦችሽ ሊሆኑ ይችላሉ ጓደኞችሽ ሽሽ ሊሆኑ ይችላሉ። ወይም ደግሞ የቀድሞ ፍቅረኛሽ ሊሆን ይችላል። ይህን ያንቺ ሚስጥር ለማውራት መቸኮል የለብሽ። ምክንያቱም ከእርሱ ጋር ሌላ አዲስ ታሪክ ወይም ደግሞ የፍቅር ህይወት እየኖች ስለሆነ እርሱን ታሪክ ማንሳቱ ጉዳቱ እንጂ ጥቅሙ እንበዛም ስለሆነ ስለዚህ ባለፈው ትምህርት ስለወሰንሽ፣ ከባለፈው የህይወቶችሽ ውጣ ውረዶች ስለተማርሽ አሁን ያም ጥንካሬሽን ወስደሽ በዚህ በአዲሱ ህይወት መኖር ወይም ደግሞ መቀጠል ነው እንጂ ያለፈውን ታሪክሽን ወይም ደግሞ ህይወትሽን እዚያ አዲሱ የፍቅር ህይወት ውስጥ መክተት የለብሽም ማለት ነው። ምክንያቱም ያለፈ ነገር አንዴ ስላለፈ ደጋግመሽ በሰዎች እንደጎዱሽ ኤክስ ፍሬንድሽ እንደጎዳሽ በጣም ተጎድተሽ ወደ እርሱ ህይወት እንደመጣሽ ሁሌም የምታወሪው ከሆነ ይሄ ነገር ንዝንዝ ይሆንበታል ማለት ነው። ታዲያ ሊያዝንልኝ ይችላል ብለሽ ሊሆን ይችላል ይህን ንግግር የምትናገሪው። ነገር ግን ይህን ነገሮች እየደጋገምሽ በአወራሽ ቁጥር ሰውዬ ወይም ደግሞ ፍቅረኛሽ፣ አዲሱ ፍቅረኛሽ ማለት ነው፣ እየበዛበት ወይም ደግሞ አንቺ እየነዘነሽው እንደሆነ ሊሰማው ሊሆን ይችላል። አንድ ቀን ታዲያ እርሱም እንደ ሌሎቹ ሰዎች መቀየሩ ስለማይቀር ይህን ድክመትሽን ይህን መጎዳትሽን እንደ አንድ ደካማ ጎን ወስዶት መልሶ ሊያጠቃሽ ስለሚችል ማለት ነው። ታዲያ ሁሉም ወንዶች ደግሞ ተመሳሳይ ነገሮችን ይፈጽሙብሻል ለማለት ግን አይደለም። ምክንያቱም ከጉዳትሽ አንስቶ የሚንከባከብሽ የሚወድሽ ሰው ወደ ህይወትሽ ሊመጣ ስለሚችል ማለት ነው። ይህን ነገር አንስቶ ማውራቱ አንቺን መልሶ መጉዳት ስለሚችል ነው መጠንቀቅ አለብሽ የምንለው። ስለዚህ ውድቶች አንድ ነገር ልብ በሉ፣ ሰዎች በምን በምን ሁኔታ እንደሚቀይሩብን የምናውቀው ነገር የለም። በዚህ በተቻላችሁ መጠን የሆነ መጥፎ ቀን በህይወታችሁ ወይም ደግሞ ያለ መግባባት በመሀከላችሁ ቢፈጠር እንኳን ከዚህ ቀደም የነበረሽን የድሮ ህይወትሽን ፈጽሞ አስቀድመሽ መናገር የለብሽን። ምክንያቱም በመጨረሻ ልብሽን እንዳይጎዳው አስቀድመሽ መጠንቀቅ ስለሚያስፈልግሽ ማለት ነው። ምክንያቱም ለዚህ አይነት ነገር ብለሽ ከነገርሽው እርሷን ብሎ ደግሞ እርሷን መተው እኮ ምን ማለት ነው? ለምለዋለች እኮ እሷ ሀቢት አዳፕት አድርገዋለች ብሎ ሊጎዳሽ ወይም ደግሞ ሊያጠቃሽ ይችላል። ምን ነው እኔ ብቻ ነኝ እንደ እንደዚህ ያደረግኩሽ እነሱ፣ በቤተሰቦችሽ፣ ጓደኛሽ ከዚህ በፊት የነበረው ምን ነው አንቺ ብሎ እንዳይሳለቅብሽ አስቀድመሽ መጠንቀቁ ስለማይከፋ ነው። ስለዚህ እህቴ ገና ወደ ትዳር ደረጃ ሳትደርሺ ሰዎች እንዲያ አደረጉ፣ እንዲህ አደረጉ፣ እንዲህ አድርገው ነበር ማለቱ ብዙ ትርጉም የለው። ስለዚህ ብዙ ከማውራት መቆጠብ አለብሽ ማለት ነው። ስለዚህ ባለፈው ታሪክሽ ፈጽሞ አትታሰሪ። አዲሱን ህይወት ለማጣጣም ነጻ ሴት እና አሁን የጀመርሽውን የፍቅር ህይወት ማጣጣም ይኖርብሻል። ያለፈው ስህተት ወይም ደግሞ ጥፋት ለዚህኛው የፍቅር ህይወቶች ላይ እንዳይደገም አስቀድሞ መጠንቀቅ አስፈላጊ ነው እንጂ ባለፉ ታሪኮች ታስረሽ መኖር የለብሽ ማለት ነው። ከዚህ በፊት ራሱ የሚያውቅ ከሆነ አንቺ መጎዳትሽን የሚያውቅ ከሆነ ጠንካራ ሴት እንደሆንሽ፣ ጀግና ሴት እንደሆንሽ፣ በራሷ የምትተማመን ሴት መሆንሽን እንዲረዳ እንዲያውቅ መንገድ ከፍችለታለሽ ማለት ነው። እኛ ወንዶች ደግሞ በራሷ የምትተማመኑን ሴት እናከብረታለን፣ እንወዳለን ስለዚህ ጥበበኛ ሴቱ ማንም ደፍትሮ የሚቀደው ሴት መሆን የለብሽም። ሌሎችን የምታስተምሪ መሆን አለብሽ እንጂ ሌሎች አንቺ ላይ የሚቀለዱብሽ ሴት መሆን የለብሽም። ስለዚህ የደረሰብሽ ጉዳቶች ሊሆኑ ይችላሉ። መጥፎን ትዝታዎችን ወደኋላ ታያቸው፣ እርሻቸው። ታሪክሽን መናገር አቁም። የአሁኑ ህይወት መኖርን ጀምሪ። ስሜታዊ ስትሆኚ የሚሰሙሽን ስሜቶች በሙሉ ከመናገር ተቆጠቢ። ለምን መሰለሽ? እኛ ሰዎች ስንናገር ስሜቶቻችን እንደየሁኔታችን ባለንበት አካባቢ ባለንበት ነባራዊ ሁኔታ ይለዋወጣል። የቀን ቀን አስተሳሰባችንና ስሜቶቻችን በጣም የተለያዩ ናቸው። እርግጥ የሆነ ቀን ደስተኞች ልንሆን እንችላለን፣ የሆነ ቀን ደግሞ በጣም ልንከፋ ልናዘን እንችላለን። ብቻ የተለያዩ ሊነገሩ የማይችሉ የስሜት መለዋወጥ ውስጥ ልናልፍ እንችላለን። ስለዚህ በጣም ደስ ያለሽ ቀን ጊዜ ወስደሽ ከመናገር መቆጠብ እንዲሁም ደግሞ በሐሰንሽ ጊዜ ከመናገር መቆጠብ አለብሽ። ምክንያቱም አብዝተሽ የተደሰትሽ ቀን ስሜትሽ በጣም ከፍ ይላል። የሚጠቅመውን የማይጠቅመውን ዝም ብለሽ መቀበጣጠር ሊሆን ይችላል። ታዲያ ይሄ ደስታ እንግዲህ በአልኮልም የታገዘ ሊሆን ይችላል በእርግጥ ነገር ግን በጣም ደስ ያለሽ ጊዜ በጣም ደስተኛ የሆነች ጊዜ ግን ብዙ ህይወትሽን ሊጎዱ ከሚችሉ ንግግሮች መታቀብ ወይም ደግሞ መቆጠብ ይኖርብሻል። በተለይ ደግሞ እንግዲህ በጣም ደስ ሲልሽ የኔ ፍቅር ያለ አንተ መኖር አልችልም አንተን ካጣው ሁለተኛ ህይወት የምኖር አይመስለኝም ኑሮ ሁሉ የሚጨልምብኝ ነው የሚመስሉ ብለሽ ከማውራት ተቆጠቢ። ምክንያቱም በተለያዩ ጊዜ በጣም ኦቨር የሆነ ደስታ ልትደሰች ትችላለሽ። በዚህ ኦቨር የሆነ ደስታ ውስጥ ንግግሮችሽ በጥንቃቄ መሆን አለባቸው። እናም ደግሞ በዚሁ ጋር በተያያዘ እስ በጣም ሁሌም ደግሞ ስታዝኚ እርሱ ጋር እየደወልሽ የምታለቃቅሽ ከሆነ በቃ እንዲሆን ኩኝ በቃ እኔ ተስፋ የለኝም እንዲህ ነኝ ብለሽ በጣም ኔጌቲቭ የሆኑ ወርዶችን የምታወሪ ከሆነ ወንድ ልጅ ይደብረዋል። ምክንያቱም እርሱ የሚፈ ከሚፈልገው ከአንቺ ጋር ጥሩ የደስታ ጊዜ ማሳለፍ እንጂ ያንቺን እየየ ያንቺን ሮሮ መስማት ስላልሆነ፣ በጣም ደስ ሲልሽም፣ በጣም ስትከፊ ንግግርሽ እየተቆጠበ ይሁን። ስለዚህ ስሜቶችሽን ተቆጣጠሪያቸው። ለምንድነው ካልሽኝ፣ ስሜታዊ ሆነሽ የምታወጫቸው ቃላቶች በኋላ ላይ መልሰው አንቺንኑ ሊወዱሽ ስለሚችሉ ነው። ስለዚህ ስሜትሽን ለመሰብሰብ ተዘጋጅ፣ ወይም ደግሞ ስሜቶችሽ መሰብሰብ ወይም ደግሞ መቆጣጠር ይኖርብሻል ማለት ነው። ስለዚህ አንድ ሰው ስሜቱን ከተቆጣጠረ ማንኛውም የማለፍ ብቃት ይኖሯል ተብሎ ይታሰባል። ስለዚህ በደስታሽም ጊዜ በሐዘነሽም ጊዜ ያለሽን ንግግር ወይም ደግሞ የምትናገሪያቸው ንግግሮች በቁጥጥርሽ ስር መሆን አለባቸው። ለወንድ ልጅ መናገር የሌለበሽ ነገር እርሱ ስለሚወዳቸው በዙሪያው ስላሉ ሰዎች መጥፎ ነገሮቻቸውን ፈጽሞ ለወንድ ልጅ መናገር የለብሽም። ይህ ታዲያ ምንድን ነው? በእርሱ ዙሪያ ያሉ ሰዎች እንግዲህ ወይም ደግሞ አባቱ ሊሆን ይችላል፣ ስለ እናቱ፣ ስለ ወንድሙ፣ ስለ እህቱ ብቻ ቤተሰቦቹን በጠቃላይ ሊሆን ይችላል። እንዲሁም ደግሞ በጣም ስለ ወንድ ጓደኛው በጣም ስለሚወደው ጓደኛው መጥፎ ነገሮችን እንድትናገሪው ወንድ ልጅ አይፈልግም። አንቺ ካልወደዱሽ ወይም ደግሞ አንቺ ካልወደድሻቸው ርቀትሽን ጠብቀሽ መኖር እንደምች ማሳየት ይኖርብሻል እንጂ እነርሱ እንደዚህ ናቸው፣ እርሱ እንደዚህ ነው ባትህትማ ወይኔ ብለሽ በእርሱ ዙሪያ ስላሉ ሰዎች መጥፎ ነገር ወይም ደግሞ የምትነቅፋቸው ከሆነ ወንድ ልጅ በአንቺ ላይ እምነቱ ይሻክራል። ግንኙነታቸው ደግሞ እንዲሁ በተያዘ መሻከሩ የማይቀር ነው። ስለዚህ ለእነርሱ ጥሩ አመለካከት ሊኖርሽ ይገባል። ያለበለዚያ ወንዱ ልጅ ለአንቺ የሰጠሽን ቦታ ማጣት ይመጣል። ከቻልሽ ከሁላቸውም ጋር በሰላም ለመኖር መሞከር ለወንድ ልጅ በፍጹም መናገር የሌለብሽ ነገር ስለ ኤክስ ቦይ ፍሬንድሽ ነው። ወይም ደግሞ አንቺ የምታውቂያት ከሆነ ስለ ኤክስ ጋር ፍሬንዱ ነው ማውራት የሌለብሽ። በእርግጥ ሁለታችሁም ያለፈው ታሪካችሁን እዚያው ማቆየት ይኖረብሻል። ወንዱ ልጅ እንኳን ስለ ቀድሞ ኤክስሽ ቢጠይቅሽ ከእርሱ ጋር ያለን ፋይል አብቅቷል፣ ተለያይተናል፣ ፋይሉ ተዘግቷል፣ ምን አድርግ ነው የምትለኝ ብለሽ ፋይሉን ማዘጋት ወይም ደግሞ ንግግሩ ማስቆም ነው እንጂ ሱማ እርሱ እንደዚህ ነበረ፣ እንዲያደርግልኝ ነበረ፣ ይህን ገዛልኝ ነበረ፣ እዚያ ቦታ ይወስደኝ ነበር ከሱ ብዙ መዝናናት እና በዛ ነበር ብለሽ ወደ መቀጣጠሩ የምትገቢ ከሆነ እመኝ ስቲል ከእርሱ ጋር ነሽ ብሎ ያስብሻል። ስለዚህ ከእርሱ ጋር እያነጻጸርሽው፣ ከባለፈው ፍሬንድሽ ጋር እያነጻጸርሽው እንደሆነ ከንግግርሽ ይረዳል ማለት ነው። ስለዚህ ይህን የምታወሪ ነገር ከሆነ ከአሁኑኑ አቁም፣ አቁም፣ ተይ፣ ለአሁኑ ህይወትሽ ስለማይጠቅምሽ ማለት ነው። ስለዚህ አሁን የምልሽን ነገር የምትሰሚ ከሆነ ስለባለፈው የፍቅር ህይወትሽ ፈጽሞ ከአሁኑ የህይወትሽ ጋር የፍቅር ግንኙነትሽ ጋር ማነፃፀር ወይም ደግሞ አንስተሽ ማውራቱ ጥቅም ምክንያቱም አንቺ አዲስ ህይወት መጀመር ጀምረሻል ማለት ነው። ስለዚህ የባለፈውን በእኛሽን እያሰብሽ የምታውሪ ከሆነ ወንድ ልጅ በቀጥታ ነው የሚረዳው። በቃ ዳይሬክትሊ እስቲ ለበቃ ከዛኛ ወንድ ልጅ ጋር እየቀጠለች ነው እኔን መጠቀሚያ እያደረገችኝ ብሎ ማሰብ ጀምራል። በርግ ሴቶች ንጽጽር አዊ ናችሁ በተለያየ በዙሪያ ገብ ስለሆናችሁ ማለት ነው። ስለዚህ ይሄን ንግግርሽን ስለባለፈው ላይፈሽ ከማውራት ተቆጠቢ። ስለዚህ ውደቶቼ እነዚህን የተነጋገርናቸውን አምስት ነገሮች በፍጹም ለም ቱጂ ወንድ ባለመናገር ያለሽን የፍቅር ግንኙነት ወይም ደግሞ የፍቅር ህይወት ማጣጣም ትችያለሽ ማለት ነው። እስካሁን ከኛ ጋር ስለነበራችሁ አመሰግንኩ። ያላችሁበት የአለም ዳር ሁሉ ሰላም፣ ጤና፣ ፍቅር ለእናንተ ይሁን። በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይታ ይሁንላችሁ።